ዋው! እስከ ዛሬ ይሄን ቅባት አልተጠቀማችሁ ለጸጉራችሁ፣ ዛሬ ይችላችሁ መጥቻለሁ ነግራችሁ አለው። ከዛሬ ጀምራችሁ ትጠቀማላችሁ። ሰላም ሰላም ውዴ፣ ቆንጅት ቲዩብ ተከታታይ ሰላማችሁ በያላችሁበት አለም ዳርቻ ይብዛላችሁ። እንዴት ናችሁ? ሁሉ ሰላም ነው? ሁሉ መልካም? እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ቆይታችሁ ምን ይመስላል? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ደግሞ ምርጥ በሆኑ ቅባቶች ከሱቅ በምናመጣቸው የትኛውን ነው መጠቀም ያለብን? የትኛውን ለጸጉራችን አሪፍ፣ እንዴት ነው የምንጠቀመው ለምትሉ እህቶች አሁን ዛሬ ምርጥ የሆነ ቅባት የጠቀመኝን የተጠቀምኩበትን ይዤላችሁ መጥቻለሁ። እንዴት እንደምጠቀሙት እንዴት ባጭር ቀለው ጥር እንደምታገኙበት የምነግራችሁ ይሆናል ላይክ እና ሰብ እያደረጋችሁ ተቀላቀሉ። ለጓደኞቻችሁን ሼር አድርጉ። ስለምታበረታቱኝም እጅግ እጅግ ገልባ አመሰግናለሁ። እግዚአብሔር አምላክ ያክብርልኝ እና ስለቅባቶቹ ብሉ ባጅ ግም እየመጥቻለሁ እንደምታዩት ማለት ነው። እዚ ጋር ደግሞ ኮኮናት ነው የመጣሁት። እዚ ጋር እንደዛው እና ልዩነታቸውንና ጥቅማቸውን እነግራቸዋለሁ ማለት ነው ውዶቼ። ተጠቀሙበት። ካልተጠቀማችሁ ተጠቀሙበት፣ በጣም ምርጥ ነው። ይሄኛውን ፀጉራችሁን ከመታጠባችሁ በፊት ትቀቡታላችሁ። ይሄ ይሸታል፣ ታውቁታላችሁ፣ ወይም ተስፋ አደርጋለሁ። የሁላችሁ በደንብ እዩት፣ ፎቶ አንሱትና ተጠቀሙበት። ይሄንን በጣም ምርጥ ቅባት ነው። ይሄ ምን ታደርጋላችሁ ሳትታጠቡ ትቀቡትና ለአስር ደቂቃ ማሳጅ ታደርጉታላችሁ ማለት ነው። ማሳጅ ታደርጉትና በፌስታል እስር ብታረጉት በተለይ የተመረጠ ነው። ከስር ፌስታል አድርጋችሁ ሙቀት እንዲኖረው ቆዳችን ማለት ነው። ይሄንን አድርጋችሁ፣ ማሳጅ አድርጋችሁ፣ ፌስታል አድርጋችሁ፣ ሻሻችሁን እስር አድርጋችሁ ጠዋት ላይ ማታ ብትታጠቡት አሪፍ ነው ላቸዋለሁ እኔ እንደዛ ሰላም የምጠቀም ለውጥንም ሰላየውበት እናተም እንድትጠቀሙበት ነው፣ ውድ ቤተሰቦቼ። በመቀጠል ደግሞ ይሄኛው እንደምታዩት በጣም ምርጥ ምርጥ ቅባት ነው ማለት ነው። ብዙ ጊዜ ነው ገስቼ የተጠቀምኩት። ይሄን ደግሞ እንዴት ነው የምጠቀመው? ከሸዋር ስወጣ ታጥቢው ስወጣው ሽታው እራሱ ልነግራችሁ አልችልም። በጣም ነው ደስ የሚለው እና ፎቶ አንስታችሁ መግዛት ትችላላችሁ። ሽታው በጣም በጣም ምርጥ ነው። እና ይሄን ምን አደርጋለሁኝ ከሻዋር እንደወጣውኝ እኔ በብዛት ጸጉሬ የሆነ አስቸኳይ ነገር ወይም ተጠርቼ ካልሆነ በስተቀረ ጸጉሬን በእርጥ ሆኖ ማበጥረው ማለት ነው። ጸጉራችሁን በእርጥ ውስጥ አበጥሩት። አይሰባበርም፣ አይረግፍም። ምርጥ ጸጉር ነው ቢኖራችሁ ማለት ነው። ከዛም ልክ እንደወጣውኝ በፎጣ ካደረግኩኝ በኋላ ፀጉሩም ዛላውን ይሄንን ነው የምጠቀመው ማለት ነው። ይሄንን አድርጌ ፀጉሬን እያካፈልኩ እንደዚህ ሶስት ቦታ ሁለት ቦታ እያካፈልኩ መጀመሪያ ጫፍጫፉን አበጥረዋለሁ። ጫፍጫፉን እያበጠርኩኝ ይሄንን በደንብ አድርጌ ቀብቼ ማሳጅ ካደረግኩኝ በኋላ ነው ቀጣይ ቅባት የምጠቀመው ማለት ነው። በጣም ነው ሽታው ደስ የሚለው፣ በነገራችን ላይ ከዛ ይሄን ብሉ ማጅክ ደግሞ የምጠቀመው ሶስት ቦታ ሶስት ቦታ ሰራዋለው ማለት ነው። እንደዚ አድርጌ ከዛም በኋላ ፀጉሬን በደንብ አበጥሬ ይሄኛው ቆዳ ቆዳዬ ላይም በደንብ አድርጌ ቀባውና ማሳጅ አደርገዋለሁ ከእንደገና ማለት ነው። ቆዳን ቆዳችን ውስጥ እንዲገባ ቅባቱ። በጣም መርጥ ቅባት ነው በነገራችን ላይ እኛ ሁለቱም በጣም አሪፍ ናቸው። እኒህ ሶስት ዋና ቅባቶች ናቸው እና ይሄንን ምንድነው ማደርገው እንደዛ ቆዳይ ላይ ሽታ አርጌ ጸጉር ንዛላውንም ሽታ አርጌ ከርከዋለ ሶስት ቦታ እየከፈልኩት። ይሄንን ከእንደገና ይሄንንም በእርጥ ውትጠቀሙ ጥሩ ነው። ጸጉራችሁ ይፋፋል። ጸጉራችሁ ስትፈቱት እንዴት አባቱን እንደሚያምር ፍፍት ብሎ ነው ማለት ነው። እና ይሄንን እንትን እያደረግኩኝ ሶስት ቦታ ሰራዋለኝ ማለት ነው ሶስት ቦታ ሰራው እና በነጋታው ስፈታው እንዴት እንደሚያምር ጸጉሩ፣ ምንም አይነት መሰባበር፣ ምንም አይነት መድቀቅ፣ ጫፉ ልስልስ ያለ ጸጉሩ ብዛቱ፣ በቃ ጤንነቱን የጠበቀ ምርጥ ጸጉር እንዲኖራችሁ እነኝንም ቅባቶች በተጨማሪ ተጠቀሙ። ቀጣይ ደግሞ ይሄንን ማይስማማችሁ ምናልባት ካላችሁ እንዴት በቤታችን ውስጥ ቀይረን እንደምንሰራ አንዳንድ ጊዜ የሁላችን ጸጉር አይቀበልም፣ ሁሉንም ቅባትና ይህ ይሄ ካልተመቻችሁ እንኳን ምናልባት ቀይራችሁ ወደ ሌላ ቅባት አድርጋችሁ መጠቀም ትችላላችሁ። እና ለዚህ የዚህን እንዴት እንደምትቀይሩት ለማይስማማችሁ አሳያችኋለሁ በቀጣይ ቪዲዮ ማለት ነው። እና ይሄንን እንደዛ አድርጋችሁ ተጠቀሙበት፣ ተጠቃሚ ነው የምትሆኑት። አመሰግን ያላችሁ ቪዲዮዎቼንም ደግሞ ይውልኝ። የምታያቸው ቪዲዮዎች ሁሉ ጠቃሚ ቪዲዮዎች ናቸው። በቤታችን ውስጥ እንዴት አድርገን ቅባቶችን አዘጋጅተን በቀላሉ እንደምንጠቀም ቆዳችንን በቀላሉ እንዴት እንደምንንከባከብ ምርጥ ምርጥ የሆኑ ቪዲዮዎች የተሰሩ አሉ። ግቡና ኤሌ ለጓደኞቻችሁ ሼር አድርጉልኝ እላችኋለሁ። ውድ ቤተሰቦችን ወዳችሁ ሁሉ አከብራችኋለሁ ስለምታበረታቱ ማለት ነው። ጥያቄ የሆነባችሁ ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ፣ መልስላችኋለሁ። ይሄ ስሪልን የምትሉትን ካላችሁ ሰራላችኋለሁ ማለት ነው እና ይሄንንም ቀይርን መጠቀም እንችላለን። ለማይስማማ በብዙ አይነት አሰራር ሰርተን መጠቀም እንችላለን። እኔ ከመጀመሪያም እስከ ዛሬ ተጠቀሙ ካለሁት በጣም ምርጥ ቅባት ለእኔ ፀጉር ይሄ ነው ማለት ነው እና ተጠቀሙበት ላችኋለሁ። እስካሁንም ደግሞ እየተከታተላችሁኝ ስለነበረ እጅግ እጅግ በልብ አመሰግናለሁ። ደግሞ በቀጣይ ቪዲዮ እስክንገናኝ ድረስ እግዚአብሔር አምላክ በያለንበት አለም ዳርቻ እየጠብቀን አገራችንን ሰላም ያደርግልን። እወዳችኋለሁ፣ አመሰግናለሁ። አበረታቱ። እንጸልይ ለሀገራችን በያለንበት፣ ለምድራችን ሁሉ እንጸልይ። ያለንበት ሁሉ እግዚአብሔር አምላክ ሰላም ያደርግልን፣ እኛንም ሰላም ያደርገን፣ ጤናችንን ይጠብቀን። ባይ ባይ። እወዳችኋለሁ። በጣም አመሰግናለሁ። ተባረኩልኝ። ዘበናችሁ ይባረክ። ለምልሙልኝ። እወዳችኋለሁ። መልካም ቆይታ